ሰላም ጤና ይስጥና አድማጭ ተመልካቾቻችን ከቶፕኒሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርእስቶቹን። ከተለያዩ የኢትዮጵያ አካባቢዎች ለዶቼ ቬለ የሚዘግቡ ጋዜጠኞች ዘገባ እንዳይሰሩ መታገዳቸውን ተቋሙ አስታወቀ። የፍትሕ ሚኒስቴር በእስር የሚቆዩ ታራሚዎችን ቁጥር በከፍተኛ መንገድ ለመቀነስ ያስችላል ያለውን የአማራጭ ቅጣት ስርዓት ለመተግበር ረቂቅም አዋጅ ማዘጋጀቱን አስታወቀ። ምርጫ ቦርድ መጪው ሀገር አቀፍ ምርጫ ግንቦት 24 እንዲሆን ምክረ ሀሳብ ቢያቀርብም የፖለቲካ ፓርቲዎች ምርጫውን ማካሄድ አዳጋች ነው ሲሉ ገልጸዋል። በመንግስት ላይ 52 ሚሊዮን ብር ኪሳራ አድርሰዋል የተባሉ ሶስት ግለሰቦች ላይ ከባድ የሙስና ወንጀል ክስ ተመሰረተ። በመፈራረስ ላይ የሚገኘው የአልቡርሃን መንግስትን ለማዳን ድጋፍ የሚሰጡ ሀገራት ኢላማ እናደርጋለን ሲሉ የሱዳን ፈጥኖ ደራሽ ኃይል አስጠነቀቀ። ከተለያዩ የኢትዮጵያ አካባቢዎች ለዶቸ ቬለ የሚዘግቡ ጋዜጠኞች ዘገባ እንዳይሰሩ መታገዳቸውን ሚዲያው አስታውቋል። ዶቸ ቬለ ማምሻውን በይፋዊ የፌስቡክ ገጹ ላይ ባወጣው መግለጫ የኢትዮጵያ መገናኛ ብዙኃን ባለስልጣን በጻፈው ደብዳቤ ዶቸ ቬለና ወኪሎቹን የኢትዮጵያ ህግና ደንብን ጥሰዋል፣ ሙያዊ ስነ ምግባርን አያከብሩም በማለት ወቅሷል ሲል አስታውቋል። የሚዲያ ተቋሙ በመግለጫው ከ 1980 ዎቹ ጀምሮ ኢትዮጵያ ውስጥ በሚገኙ ዘጋቢዎች አማካኝነት የኢትዮጵያ ፖለቲካዊ፣ ምጣኔ ሀብታዊና ማህበራዊ ጉዳዮች እንዲሁም የአፍሪካ ህብረተሰብን ጨምሮ ኢትዮጵያ ውስጥ የሚንቀሳቀሱ አካባቢያዊ፣ አህጉራዊ ዓለም አቀፋዊ ድርጅቶች ተቋማትና ማህበራት እንቅስቃሴ እና ክንዋኔዎች ሲዘግብ መቆየቱን አስታውቋል። እንዲሁም በ2010 ዓ ም ጀምሮ የወኪሎችን ቁጥር በማሳደግ መቀሌ፣ ባህርዳር፣ ደሴ፣ አዲስ አበባ፣ ሐዋሳ፣ ድሬዳዋ ና አሶሳ በሚገኙ ዘጠኝ ወኪሎች አማካኝነት መረጃ በማሰባሰብ ገለልተኛ፣ ሚዛናዊ ና ትክክለኛ ዘገባዎችን ለኢትዮጵያ ህዝብ ሲያሰራጭ መቆየቱን መግለጫው አመላክቷል። ይሁንና የኢትዮጵያ መገናኛ ብዙሃን ባለስልጣን በጻፈው ደብዳቤ ዶቸ ቬለና ወኪሎቹ የኢትዮጵያን ህግና ደንብ ጥሰዋል፣ ሙያዊ ስነ ምግባርና ያከብሩን በማለት ወቅሷል ሲል መግለጫው ገልጧል። በመሆኑም ከዛሬ ጀምሮ ኢትዮጵያ የሚገኙ የዶቸ ቬለ ዘጋቢዎች የስራ ፍቃድ ለጊዜው ማገዱን የገለጸው መግለጫው ባለስልጣኑ ጊዜያዊ ያለውን ስለሚቆይበት ጊዜ የገለጸው ነገር አለመኖሩን አክሏል። የፍትህ ሚኒስቴር በእስር የሚቆዩ ታራሚዎች ቁጥር በከፍተኛ መንገድ ለመቀነስ ያስችላል ያለውን የአማራጭ ቅጣት ስርዓት ለመተግበር ረቂቅ አዋጅ ማዘጋጀቱን አስታወቀ። የአዋጁ ረቂቅ በቅርቡ ለህዝብ ተወካዮች ምክር ቤት እንደሚቀርብ ሚኒስቴሩ ገልጿል። መስሪያ ቤቱ ይህን የገለጸው የሚኒስቴሩን የ2018 በጀት ዓመት እቅድና የሩብ ዓመት ስራ አፈጻጸም በተገመገመበት መድረክ ላይ ነው። የፊት ለፊት የግምገማ መድረክን ያዘጋጀው በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ነው። ረቡዕ ጥቅምት 12 በተካሄደው በዚሁ የግምገማ መድረክ ላይ የቋሚ ኮሚቴው አባላት በርካታ ጥያቄዎችን አቅርበው በሚኒስቴር መስሪያ ቤቱ ከፍተኛ አመራሮች ምላሽ ሰጥቷቸዋል። የቋሚ ኮሚቴው አባላት ከቀረቡ ጥያቄዎች መካከል ተጠርጣሪነታቸው ለፍትህ ሚኒስቴር የሆኑ የፌዴራል ማረሚያ ቤቶችን የተመለከተ ይገኝበታል። የፍትህ ሚኒስቴር ሚኒስቴር ዴኤታ አቶ በላይ ሆን ይርጋ የማረሚያ ቤት ጉዳይ የፖሊስ ጣልቃ ገብነት የሚፈልግ እንደሆነ ለፓርላማ አባላቱ አስረድተዋል። አሁን በሀገር አቀፍ ደረጃ በጣም በርካታ ታራሚ ነው ያለው። ይህንን ሁሉ ታራሚ ይዘን ይህን ሁሉ እየቀለብን ሕክምና እንዲህ እያልን መቀጠል የሚቻልበት ሁኔታ አለ ብለን አናስብም ሲሉ የፖሊሲና የህግ ማዕቀፍ የማዘጋጀቱን ጉዳይ ለነገ የሚባል እንዳልሆን አብራርተዋል። በዚህ ረገድ ሚኒስቴር መስሪያ ቤቱ በርካታ ስራዎችን ለማከናወን ጥረት እያደረገ መሆኑን ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የፖለቲካ ፓርቲ አመራሮች ጋር ጥቅምት 10 2018 ዓ ም ባደረገው የምክክር ስብሰባ ላይ ሰባተኛው አጠቃላይ ምርጫ ግንቦት 24 2018 ዓ ም እንዲካሄድ ምክረ ሀሳብ አቅርቧል። ቦርዱ ይህ የጊዜ ሰሌዳ ለተጨማሪ ውይይቶች ክፍት እንዲሆን ቢገልጽም ተቋሚ ፓርቲዎች ግን የሀገሪቱ የጸጥታ ሁኔታና እየጠበበ ያለ የፖለቲካ ምህዳር ላይ ያላቸውን ቅሬታ ገልጸዋል። አሁን ባለው ሁኔታ ተአማንነት ያለው ምርጫ ማካሄድ እንደማይቻል ስጋታቸውን አቅርበዋል። የኦሮሞ ፌዴራልስ ኮንፈረንስ ሊቀመንበር የሆኑት ፕሮፌሰር መራራ ጉዲና ባደረጉት ቃለ ምልልስ ለፍትሃዊ ለነጻና ተአማኒ ምርጫ የሚያስፈልጉ ሁኔታዎች በፍጹም የሉም ይላሉ። ምርጫ ፍትሃዊ፣ ነጻና ተአማኒ እንዲሆን ሁለት መሰረታዊ ቅድመ ሁኔታዎች መሟላት አለባቸው። እነርሱም ተወዳዳሪ ፓርቲዎች እኩል እድል የሚያገኙበትና የፓርቲዎች መጫወቻ ሜዳና የምርጫ ዘመቻውን እንዲያካሂዱ የሚያስችል አስፈላጊ ሰላምና ደህንነት ናቸው። አሁን ባለው ነባራዊ ሁኔታ እነዚህ ሁለቱም በመላው ሀገሪቱ የሉም ብለዋል። የምክክር ስብሰባ ላይ የተሳተፉት አንድ ከፍተኛ የፖለቲካ ፓርቲ አመራር እንደተናገሩት በስብሰባው ወቅት በርካታ ጉዳዮች የተነሱ ሲሆን ነገር ግን ምርጫ ለማካሄድ ምርጩ ሁኔታ አለመኖሩና የተያዘው ግን ዋነኛው ነበር። አጠቃላይ አስራ ሁለት ችግሮች ተነስተው ነበር ሲሉ ጠቁመዋል። በመንግስት ላይ 52 ሚሊዮን ብር ኪሳራ አድርሰዋል የተባሉ ሶስት ግለሰቦች ከባድ የሙስና ወንጀል ክስ ተመሰርተባቸው። የቀድሞ የፕራዮሪታይዜሽንና የመንግስት የልማት ድርጅቶች ይዞታና አስተዳደር ኤጀንሲ ዋና ዳይሬክተርን ጨምሮ በመንግስት ላይ 52 ሚሊዮን ብር ኪሳራ አድርሰዋል የተባሉ ሶስት ግለሰቦች በከባድ የሙስና ወንጀል ክስ ተመስርቶባቸዋል። ግለሰቦቹ ክሱ የተመሰረተባቸው በመንግስት ይዞታ ስር ሲተዳደር የነበረው አደይ አበባ ድርና ማቅ ፋብሪካ ተገቢ ባልሆነ መንገድ ወደ ኢትዮጵያ ልብስ ስፌትና ጨርቃ ጨርቅ አክሲዮን ማህበር እንዲቀየር አድርገዋል በሚል ነው። በዚህም አንደኛ ተከሳሽ የኤጀንሲው ዋና ዳይሬክተር የነበሩት በየነ ገብረ መስቀል፣ ሁለተኛ ተከሳሽ የኤጀንሲው የድህረ ፕራዮሪታይዜሽን ንግድና አገልግሎት ዘርፍ ዳይሬክተር ታያድ መስዋዘነ፣ እንዲሁም ሶስተኛ ተከሳሽ የቢኤም ኢትዮጵያ ልብስ ስፌትና ጨርቃ ጨርቅ አክሲዮን ማህበር ስራ አስኪያጅ የነበሩት ዋንማዮንግ ናቸው። በክሱ ላይ አንደኛና ሁለተኛ ተከሳሾች የማይገባ ጥቅም ለማግኘት በማሰብ የግል ስራ ዘርፍ የተሰማራውን ሶስተኛ ተከሳሽ ጥቅም በማጣመር ፋብሪካው ተገቢ ባልሆነ መንገድ ወደ ኢትዮጵያ ልብስ ፌትና ጨርቃጨርቅ አክሲዮን ማህበር እንዲቀየር ማድረጋቸው ተመላክቷል። የክስ መዝገቡ አዲስ አበባ ድርና ማግ ብሎክ ቱ ፋብሪካ በጋራ ኢንቨስትመንት ስምምነት ከግል አልሚ ባለ ሀብቶች ጋር አክሲዮን ማህበር ሆኖ እንዲመሰረት በቦርድ የተወሰነው መሰረት በቀን 8 ሁለተኛ ወር 2003 ዓ.ም አንደኛ እና ሶስተኛ ተከሳሽ የጋራ ኢንቨስትመንት ስምምነት ውል መፈራርማቸውን አስታውቋል። ሶስተኛው ተከሳሽ በኢትዮጵያ ንግድ ባንክ የብር ምንዛሬ ተመን የሚሰላ 10 ሚሊዮን 993 ሺህ ዶላር በአክሲዮን ድርሻ መመዝገብ እንዳለበት በዚሁ ውስጥ 3.2 ሚሊዮን ዶላር በወቅቱ የምንዛሬ ስሌት 52 ሚሊዮን 576 ሺህ ብር በመክፈል እንዳለባቸው ስምምነቱ መካተቱን ጠቁሟል። ይህ ካልተፈጸመ አክሲዮን ማህበሩ እንደማይቋቋም ና ቡሉም እንደማይፈጸም እንዲቆጣጠር ተባብሎ የነበረ ቢሆንም ስምምነቱን በሚጣረስ መልኩ ሶስተኛ ተከሳሽ እሱ የመረጣቸውን ሌሎች ሶስት ባለ ድርሻዎችን ያልተገባ ጥቅም እንዲያገኙ በማሰብ 1 ሚሊዮን 643 ሺህ ብር ብቻ መክፈል ፋብሪካውን ቢኤም ኢትዮጵያ ልብስ ስፌት ና ጨርቃጨርቅ አክሲዮን ማህበር ሆኖ እንዲመሰረት ማድረጋቸውን በክስ ዝርዝሩ ላይ ቀርቧል። በየትኛውም ሁኔታ እየፈራረሰ ያለውን የጀነራል አብዱልፈታን አልቡርሃን መንግስት ለማዳን የተለያዩ የጦር መሳሪያዎች ድጋፍ የሚያደርጉ ጎረቤት ሀገራት ከድርጊታቸው የማይቀጠቡ ከሆነ በድሮን እንደበድባለን ሲል የሱዳን ፈጥኖ ደራሽ ኃይል አስጠነቀቀ። ለሶስት ቀን ያህል በካርቱም የሚገኘውን የአውሮፕላን ማረፊያ በድሮን እየደበደበ ያለው የፈጥኖ ደራሽ ኃይሉ አሁን ደግሞ ለአልቡርሃን መንግስት ድጋፍ ለማድረግ ሲል በስም ሳይጠቅስ የከሰሳቸውን ጎረቤት ሀገራት ከድርጊታቸው የማይቆጠቡ ከሆነ በድሮን ኢላማ ይደረጋሉ ሲሉ አስታውቀዋል። የሱዳን ፈጥኖ ደራሽ ኃይል ዋና አዛዥ ጀኔራል መሀመድ ሐምዳን ዳጋሎ ወይም በቅጽል ስማቸው ሄሚቴ ይህ ጠቃሚ መልእክት ነው ያሉ ሲሆን፣ ለረጅም ጊዜ ዝም አልን። አሁን ግን ከየትኛውም የጎረቤት ሀገር ለአየር ማረፊያ የሚነሳ ማንኛውም የአውሮፕላን አቅርቦት አየር ላይ ለማውደም ዝግጁ ነን ብለዋል። ይህንን ጥቃት ለመፈጸም እርግጠኛ ነን፣ እናም እናደርገዋለን ሲሉ መናገራቸውን ሚድል ኢስት ዘግቧል። በእርግጥ ጄኔራል ሄሚቲ በግልጽ ጎረቤት ያሏቸው ሀገራት በስም ባይጠቅሱም፣ የሱዳን ሉዓላዊ መንግስት በሁለት እግሩ እንዲቆም ቀንደኛ ደጋፊ የሆነችው ሀገር ግብጽ እንደሆነች ይነገራል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ላይ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ